አዲስ አበባ የነዳጅ ዋጋ ላይ ክለሳ መደረጉ ተነገረ። ትናንት ምሽት ከ12 ሰዓት ጀምሮ ተግባራዊ የሆነው በአዲስ አበባ ከተማ ነዳጅ ምርቶች የችርቻሮ ዋጋ እንደሚከተለው ነው። ቤንዚን 112 ብር ከ67 ሳንቲም፣ ኬሮሲን 107 ብር ከ93 ሳንቲም፣ ነጭ ናፍጣ 107 ብር ከ93 ሳንቲም፣ ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም፣ ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም በሊትር የሚሸጥ መሆኑን ንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የኢትዮ ጅቡቲ ምድር ባቡር የኤሌክትሪክ ኃይል በመቆራረጥ ያጋጠመውን ችግር ለመፍታት እየሰራ ነኝ አለ። ድርጅቱ ሰሞኑን በኤሌክትሪክ ኃይል መቆራረጥ ምክንያት የተፈጠረውን የትራንስፖርት መስተጓጎል ለማስተካከል ጥረት እያደረግኩ ነኝ ሲል አስታውቋል። ላለፉት አራት ተከታታይ ቀናት በኃይል መቆራረጥ ሳቢያ በተቋሙ እንቅስቃሴ ላይ ተጽዕኖ ማሳደሩንና የተፈጠረውን መስተጓጎል ለማሳካትም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት እየተሰራ መሆኑን ፋና ዘግቧል። የኢትዮጵያ ኢንቨስትመንት አማራጮችን ለአሜሪካ ገበያ ለማስተዋወቅ እየተሰራ መሆኑ ተገለጸ። በአሜሪካ የኢትዮጵያ አምባሳደር ብናልፋ አንዱ አለም ከኢትዮ አሜሪካ ንግድ ምክር ቤት ፕሬዚዳንትና የቦርድ አባላት ጋር በሁለቱ ሀገራት መካከል ስላለው የቢዝነስ ትስስር ዙሪያ መክረዋል። ውይይቱ በፖሊሲ በንግድና ኢንቨስትመንት ጉዳዮች ላይ ያተኮረ ሲሆን በሀገራቱ የንግድና ኢንቨስትመንት እንቅስቃሴ ላይ ምቹ ሁኔታ እንደሚፈጥርም ተነግሯል። የኢትዮጵያ የውጭ ምርቶችና ያልተነኩ ሰፋፊ የኢንቨስትመንት አማራጮች ለአሜሪካ ንግድና ኢንቨስትመንት ኩባንያዎች በይበልጥ ማስተዋወቅ እንደሚገባም አምባሳደሩ አስገንዝበዋል። ምክር ቤቱ በሚሳተፍባቸው የንግድና ኢንቨስትመንት መድረኮች ላይ ለአሜሪካ ኩባንያዎች የኢትዮጵያ ኢንቨስትመንት አማራጮች በይበልጥ እንዲተዋወቅ ጥሪ ያቀርበዋል። የአሜሪካ የንግድ ምክር ቤት መሪዎች በበኩላቸው በአሜሪካ ገበያ ተፈላጊ የሆኑት የኢትዮጵያ ምርቶችን በማስተዋወቅ ተጨማሪ የውጭ ገበያ እድል ለመፍጠር እንሰራለን ማለታቸውን ከኤምባሲው ያገኘነው መረጃ ያመለክታል። የአፈር ማዳበሪያ አቅርቦት እና ስርጭት ዲጂታላይዝድ መንገድ ሊከወን መሆኑ ተነግሯል። በህገወጥ ነጋዴዎች፣ በደላሎችና በሌሎች ተግዳሮቶችን ለመቅረፍ በተሰራው ስራ ከፍተኛ ለውጥ መገኘቱን የግብርና ሚኒስቴር አስታውቋል። ነገር ግን አሁን ያለውን አሰራር ማዘመንና ዲጂታላይዝድ ማድረግ ያስፈልጋል ተብሏል። አቅርቦቱ በዘላቂነት ከሙስናና ከብልሹ አሰራር የጸዳ ለማድረግ በዲጂታል ዘዴ ተግባራዊ ለማድረግ የሶፍትዌር ማበልፀግና ሌሎች ተያያዥ ስራዎች እየተከናወኑ መሆኑን ታውቋል። መረጃው የግብርና ሚኒስቴር ነው። የአፍሪቃ ልማት ባንክ የቻድና የካሜሩን አገናኝ አውራ ጎዳና ማስፋፊያ ድጋፍ ሊሰጥ መሆኑ ተገለጸ። የልማት ባንኩ የ350 ሚሊዮን ዶላር ድጋፍ የሚያደርገው በሁለቱ የምዕራብ አፍሪካ አገራት አገናኝ የነበረውን አውራ ጎዳና ደረጃውን ከፍ ለማድረግ ነው ተብሏል። የካሜሩን የንግድ ከተማ የሆነችውን ድዋላን ከቻድ ዋና ከተማ እንጃሚና ጋር በቀላሉ በማገናኘት ንግድና የሰዎችን ዝውውር ለማቀላጠፍ እንዲሁም የአካባቢው አገራትን የንግድ ትስስር በብዙ ያግዛል ሲል የአፍሪካ ዜና